ልጆቻችንን ተረት ስናነብላቸው በጣም ብዙ ትምህርት ያገኛሉ። ምክንያቱም ተረት ሲነበብላቸው ልጆች ማድመጥን ይማራሉ፣ ትኩረት መስጠትን፣ ማስተዋልን። ከዛ ደግሞ ጥያቄ ስንጠይቃቸው ያነበቡትንም ያስረዱናል። የንግግር ችሎታቸውን ይጨምራሉ፣ የማስተዋል ችሎታቸውን ይጨምራሉ። ከዛ ደግሞ እኛ ከነሱ ጋር ቁጭ ብለን ስለሆነ የምናነብላቸው የእኛ ድምፅ ደስታን ስለሚሰጣቸው ከእኛ ጋር መሆን ደስታን ስለሚሰጣቸው የምንላቸውን ነገር ለማዳመጥ ዝግጁ ይሆናሉ። ልጆቻችን በጊዜ ምንላለን ምንሰራውን ነገር የምንላቸውን አይሰሙም፣ አይታዘዙም ምንላለን፣ ግን ብንመክራቸውም አይሰሙም ብለን እንችላለን። መጽሐፍን ስናነብላቸው፣ ተረትን ስንነግራቸው ግን ትልቅ ነገር ነው የሚሆነው ምክንያቱም፣ ልጆቻችን ዝም ብለው ስለሚያዳምጡን የራሳችንን ተረት ፈጠር መውራት እንችላለን። ስለ መልካም ባህሪ ስላለው ልጅ፣ ስለምትታዘዝ ልጅ መጨረሻ ላይ እንዴት ደስ የሚል ነገር ውስጥ እንደምትሄድ ምንም ነገር አድርገን እኛ ያን እነሱ ደስ የሚለውን ስሜት ውስጣቸው ስላለ መምከሪያ ማስተማሪያ መንገድ አድርገን ልንጠቀመው እንችላለን። ስለዚህ ለልጆቻችን ተረት ማንበብ በጣም ብዙ ጥቅም ስላለው እስቲ ጊዜ ወስደን ካገኘን መጽሐፍ እናንብብላቸው፣ ካልሆነ ደግሞ እኛ ራሳችን የራሳችንን ተረት ፈጥረን ተረት እንንገራቸው።